የትራንስፖርትና ሎጂስቲክስ ሚኒስትር ነዳጅ ለሚጠቀሙ ተሽከርካሪዎች የሚሰጠው ትኩረት ወደ ዜሮ ወርዷል ሲሉ አስታወቁ። በዚህም ያሉትን የነዳጅ ተሽከርካሪዎችም ወደ ኤሌክትሪክ የመቀየርና እንዲሁም ወደ ተፈጥሮ ጋዝ ለመቀየር የተያዘው ስታንዳርድ መጽደቁንና መመሪያው ላይ እየተሰራ መሆኑንም አክለውበታል። ቤንዚልን መጠቀም ከፍተኛ መጠን ያለው ካርቦን ሞኖክሳይድ እና ናይትሮጅን ኦክሳይዶችን እንደሚፈጥር በመግለጽ የኤሌክትሪክ ተሽከርካሪዎችን በስፋት በትራንስፖርት ሲስተም ውስጥ ማስገባት ደግሞ ለእነዚህ ችግሮች መፍትሄ እንደማበጀት ይቆጠራል ሲሉ የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታው አቶ በራው ሁሴን ተናግረዋል። በዚህም ሀገር ውስጥ የሚገጣጠሙ የኤሌክትሪክ ተሽከርካሪዎች ከቀረጥ ነጻ እንዲሆኑ መደረጉንም አንስተዋል። ነዳጅ የሚጠቀሙ ተሽከርካሪዎችን ወደ ኤሌክትሪክ እንዲሁም ወደ ተፈጥሮ ጋዝ ለመቀየር ተነሳሽነት ላላቸው ደግሞ መንግስት ሁለንተናዊውን ድጋፍ ያደርጋል ሲሉም አክለውበታል።